ምሳሌን እና ቅድስትን ይዘክ ሚስት ግን ተደራድረክ አስመልስ ባለችው መሰረት እሱም ቅድስትን እና ምሳሌን ለማገት በቆሙበት ሰዓት ነው ይሄ ድንገት የብሩክ ወንድም ነብልል የሚባለው የመጣው፣ ማለት ነው። አንዳንዴ ለወንድም ወንድ አለው፣ ለጀግናም ጀግና አለው የሚባለው በጣም ነው የሚገርመው። ቀን ነው እንጂ ቀን ቢጥላችሁ ቀን ያነሳችኋል ማለት ነው። ሞገስና ሉላ እንግዲህ ደግሞ አቆማጥ ቆል ምጥምጥ አድርጋው እየጠራች ትገኛለች። ሞገስ በጣም ልቡ ስውር ብሏል በሉላዬ ማለት ነው። ሞገስ እዬ ብላ አሞካሸችው ማለት ነው። ሞገስ ይህንን ድምፅ የሉላን ሲሰማው፣ እውነቴን ነው ከመቃብር ራሱ የሞቱት ይነሳሉ። ተተነሱ ደግሞ እኛ እንሞታለን እዛ መቃብር ቤት ውስጥ ያሉት ስንት በደልና ግፍ እውነት ይዘውን እየሞቱት ብሏል። እውነት ነው። በጣም አስተማሪ ነገር ነው እዚህ ጋር ሞገስ ያለው ማለት ነው። ለማንኛውም እንግዲህ የብሩክ መጥፋት አሁንም ማህ- ቅድስትንም ሆነ ወንድሙን ማብልልን መብልልን እያሳሰበው ይገኛል። እነሱም ያው ለፖሊስ ለማመልከት ከወንድሙ ጋር ተስማምተዋል ማለት ነው። ሆኖም ይህን ጉዳይ ሻይ ቡና እያልን ብናወራ ዝና የሚባለው ሰውስ ማን ነው? የእነሱ አለቃ ነው ወይ እያለ እየጠየቀው ነበረ። ዝና ብሩክን ከብሩክ ጋር ያላቸው ግንኙነት ብሎታል ሞገስን። ሞገስም እንግዲህ ወደ ካፌ ይዞት ሄዷል። መብልል እንግዲህ ከእስር ቤት ስለወጣ ገንዘብ የለውም ነበር። ወይኔ እኔ ልስጥክ፣ አንተ ገንዘቡን አውጣና ስጠኝ እያለው ነበር። ኢቴም ስለያዘ ሞገስም እንግዲህ የተደረደረም ቢሆን ኧረ ችግር የለውም፣ እኔ ጋለ ወንድሜም ምን ችግር አለው? ግን እኔ አይደለም የጓደኛዬ ሉላ ነው ብሎታል። በጣም ተደሰተ መብልል። ከሉላ ጋንድጋ ሆናችሁ እንዴ አለው ዝን። ሞገስም ታሪኩ ብዙ ነው ቀስ ብዬ ነግርካለሁ፣ እስኪ ብሎታል ማለት ነው። እንግዲህ ድንገት እያወሩ እያለ ነበረ ዝና ቀደም ብሎ እዛ ባንክ ውስጥ የሚሰራ አንድ ማናጀር እንግዲህ ጠቀም ያለ ገንዘብ እንደሚሰጠው እና ትልቅ ውለታ ስለዋለለት ለዝና እውነት፣ በልቤ ማህተብ ውስጥ ተጽፈክ፣ ትኑራለክ። ዘላለምክን አንተ ከልቤ ውስጥ አትወጣም። ስለዚህ አሁን ለሰላምታው ጊዜ የለኝም። ፍጠን ከሉላ አካውንት ውስጥ በኢቴም ገንዘብ ወጥቷል ከአምስት ደቂቃ በፊት ስለዚህ መፍጠን አለብክ ዝና፣ ደግሞ የኔንም ውለታ እንዳትረሳ ወንጀል መሆኑን ታውቃለክ። ያው ከአምስት ደቂቃ በፊት ነው ብሎታል። ዝናም እንግዲህ ኬት እንዳወጣ በላከለት መሰረት እየሮጠ ሲሄድ ሞገስ ፊት ለፊት ተፋጠጡ። ሞገስን በጣም በመደንገጥ መብልል ምን ሆነ ካል ሞገስ ምን ነው ደነገጥ ችግር አለ እንዴ ቢለውም መናገር አቅቶት ነበረ ያ ሁሉ ወኔው ከሉላ ጋር ሆኖ ሲፎክር የነበረው ሞገስም ዝናን ሲያየው ግን በጣም ነበር ላበላብ የሆነው ከዚህ ቀደም ከአንዴም ሁለቴ እንግዲህ ዝና ሞገስን አስፈራርቶ ሉላንም እንደወሰደ እናውቃለን ሞገስ ደግሞ ዝናን አይችለውም ይሄንኛው ዝም ብለው በጉልበቱ የሚመካ እንጂ ጭንቅላቱ የሚያስብ አልነበረም ዝና ማለት ነው ሆኖም ምን ሆነክ ነው ቢለውም ዝና ማለት ይሄ ነው ወይኔ ጉዴ መሞቴ ነው በቃ አንተ አታውቀውም እያለው ሲል ለምንድን ነው የምትሞተው የትን ነፍስ እኮ አይደለም የያዝከው ዝም ብለክ ሲመታክ የምትሞትለት ስለዚህ የሰው ነፍስ እኮ ነው የያዝከው ብሎታል መብልል አንተ ስለማታውቀው ነው ብሎ ተንቀጠቀጠ ሞገስ። መብልል ግን ምን ችግር አለው ታዲያ፣ ሲበጣ ተዋወቀዋለኋ። ለዚህ ደግሞ ሀሳብ አይግባክ፣ አሁን መከታክ ወንድምክ ነኝ ብሎታል። አንዳንዴም እንግዲህ ለጀግናም ጀግናለው የሚባለው እንደ ዝና አይነቱ መብልልም ባየው ጊዜ በጣም ነበረ በሩጫ የሄደው ማለት ነው ሆነም እንግዲህ ሲመጣ በአንድ እጁ ነበረ ጠምዝዞ ያፈረጠው እንደ ኳስ፣ ዝናን በጣም ነው የሚገርመው ማለት ነው። አሁን ላይ እንግዲህ ድል ለመብልልና ለሞገስ ለብሩኬ እንላለን። ዝናንና ማህሌት ደግሞ መዋረድም አለባቸው። እውነቴን ነው የምላችሁ። ሰላም ውድ ተመልካቾቼ፣ ሰላማችሁ ይብዛ። ለቤት አዲስ ሆናችሁ እንደተለመደው ላይክ፣ ሰብስክራይብ አርጉ። ለነባሮች መታችሁ በቅንነት ስለምታበረታትኝ ትልቅ አክብሮት አለኝ ፈጣሪ አክብራችሁ ማለት ነው። የምሳሌ ድራማ ላይ እንግዲህ እንዳየነው ዝና ጉራውን ሲነፋ አለኔ ወንድ የለም በጣም ጀግና ነኝ ሲል የብሩክን ወንድም ባየው ጊዜ ማህሌትም የብሩክ ወንድም በጣም ኃይለኛ እና ከደባዳቢ በቅርብ ደግሞ አሁን ከእስር ቤት ተፈቶ እንደመጣ ስትነግረው በጣም ነበር ዝና እየደነገጠው፣ ማህሌትን እየጎተተ እየሮጡ ሄደዋል። ምሳሌ ና ቅድስትም እንግዲህ ደርሶላቸው አትርፏቸዋል። ይሄ ነገር በጣም አጋጣሚ ነው የሆነው ማለት ነው። እዛ ጋ የብሩክ ወንድም ባይደርስ ደርስ ኖሮ ቅድስትና ምሳሌ ይታገቱ ነበረ በመሐሌት እና በዝና ማለት ነው። መሐሌት ቅድስትን አግኝታ እውነቴን ነው ታጠፋታለች እንጂ አትለቃትም ነበረ በጣም ስለምትጠላት፣ ምሳሌንም እንደዛው በአንቺ ሰበብ ነው ትዳሬ የፈረሰው ሀብት የተሸጠው እያለችም ስለነበረ ከዚህ ቀደም፣ አሁን ይህን ጥሩ አጋጣሚ ተጠቀምን ብለው ነበር፣ ግን አልተሳካላትም። መሀሌት ብዙ ነገሮችን ከዝና ጋር ከሆኑ በኋላ ይጀምራሉ፣ ግን አይሳካላቸውም ማለት ነው። ክፉዎች እኮ አካሄዳቸው ተሳክቶልናል ብለው ሲሉ ከዘጠና ዘጠኝ እንደገና ወደ ዜሮ ይመለሳሉ ማለት ነው እና ያው ፈጣሪ ደግሞ ለመልካሞች ጎን ነው ያለው ቢዘገይሙ ማለት እፈልጋለሁኝ። እንግዲህ አንዳንድ ነገሮችን መብልል ስለ ብሩክ ያለውን መረጃም ስለ ዝና እንዲነግረው ሞገስን ጠርቶ ተቀጣጥረው ነበረ። ሞገስም ይሄንን ገና ሳያወራው ዝና ደርሶ አስደንግጦታል። ግን ምንም የተፈጠረ ነገር የለም። መብልል ምሳሌን ከሳማት በኋላ ትልቅ ሰው እንደሆነችና እና ቅድስትስ፣ እንዴት ነው እስካሁን ልጅ አላመጣችም እንዴ? በጣም ለማዝ ነው ብላለች። ምሳሌ ማለት ነው። እንግዲህ ይህን ጉዳይ መብልልም ያቃል። መሐሌት ጋራ ስለተፋቱ ቅድስትን ያገባል ብሎ እምነት አለው ማለት ነው። ወንድምየውም እንግዲህ ቅድስትም ይህን ከሰማች በኋላ እፍረት ይዟት ገቢያ ይህን ነበረ። ስለዚህ አንስልተ ስለመጣ ችግር የለውም መመለስ እንችላለን ወደ ቤት አለችው። መብልልም እህረነኝ አብረን ሄደን ገብተን እንመለሳለን ብለው ወደ ቤት ሄደዋል። ቅድስትንም ምንድን ነው ምንም የምታውቂው ነገር የለም ወይ ከማተጣልፍ ያውቃል እስኪ ንገሪኝ፣ ሞገስ ማለት እኮ የጀግናዎች ጀግና ልጅ ነበረ እያላት ነበር። ቅድስትም እኔ ምንም አላቅም፣ በቅርብ ጊዜ ግን ያው ከምን እና ዝና የሚባለው ደግሞ አባት ነው የሚሰራ፣ ብላ አስረድተዋለች ማለት ነው። ይህን ጉዳይ እንግዲህ መብልልም በወንድሙ መጥፋት ጭንቅ ውስጥ ገብቷል። አብሶ ቅድስት እያለቀሰ ነበረ። ምን ሆነሽ ነው አንቺ ደግሞ የምታለቅሺው? አልሞተም እኮ ብሎ አጽናንቷታል ማለት ነው። ቅድስት እንግዲህ እሷ የመሰላት ክብረ ንጽሕናዋ ሊወስደው ሲል ብሩክ ጋፍትራ ሽምግልናማ ሳይላ ካልሰጥክም በክብር ነው ብላ ስለከለከለችው በዛ ምክንያት የጠፋ ስለመሰላት እየተጸጸተች ነው የምትገኘው። ሆኖም ግን ብሩክ ምን እንዳጠፋው በዝና እንዳለውም እንግዲህ አድባ ደንዛል ተጠርጥሮ ታስሮ ይሆን፣ ምንም የሚያውቁት ነገር የለም። አሁን ላይ ግን ወደ ፖሊስ ጣቢያ ለማስመልከት